መጋቢት 24 ቀን 2010 ዓመተ ምሕረት የለውጥ አየር በኢትዮጵያ ላይ መንፈስ ከመጀመሩ አስቀድሞ ሀገርን የመምራት ሚና ይጫወቱ በነበሩና በሌሎች ፓርቲዎች መካከል የነበረው መልክ እንዲህ ነበር። አንዱ በሀገር ጉዳይ ፈላጭ ቆራጭ፣ ሌላኛው ደግሞ የዳር ተመልካች። ይሄ አጋርና መሪ የሚለው የፖለቲካ ፓርቲዎች አከፋፈል በአንድ ሀገር ያሉ ዜጎች እኩል የመወሰን ሥልጣን እንዳይኖራቸው ከማድረጉ ባለፈ በሀገራቸው ላይ የባይተዋርነት ስሜት እንዲሰማቸው እስከማድረግም የደረሰ ነበር ከማዕከል ፖለቲክስ ሰንተር ፕሪፈሪ ፖለቲክስ ነበር ኢትዮጵያ ውስጥ ተግባራዊ የሆነ የነበረውና ከማዕከል ፖለቲካ ርቆ ራሳቸውን በዳር ፖለቲክስ ውስጥ አግኝተው ከዳር ተመልካች ሆነው በኢትዮጵያ ፖለቲካል ኢኮኖሚ ውስጥ የሚፈጠረውን ኩነቶች ዳር ሆኖ መመልከት ካስደስታቸው መሳቅ፣ ካላስደስታቸው መሳቅ ነው፣ ካላስደስታቸውም አክርፎው ምንም አይነት ሰይ ያልነበረባቸው ግዛቶች ናቸው ብለን መውሰድ እንችላለን ብዬ አስባለሁ። እንደ አገር እየተፈጠሩ ያሉ ኩነቶችን በአግባቡ ከመረዳትና በዚህ ትግበራ ውስጥ ደግሞ ራሳቸውን አስተዋጽኦ ከማድረግ አንጻር ይህ ግባ ይባል ነገር አልነበርም ማለት ይቻላል። አጋርና ዋና ክልሎች ተብሎ ሲመራ የነበረበት የሚወሰኑ ውሳኔዎች በተወሰኑ ክልሎች ሆኖ ነገር ግን ሌሎች ክልሎች የባይ ተመልካች ሆኖ የቆዩበት ሁኔታ ነበር። በእርግጥም ዜጎች በመኖር የሚገልጹት በየለቱ የሚያዩት እውነት እንጂ እንዲያው ለወጉ የሚተረክ አይደለም። የሀገር ባለቤትነት የዜጎች ህገ መንግስታዊ የእኩልነት መብታቸው ተጠብቆ ሚዛናዊና የፖለቲካዊ ምህዳርን የሚከተልና ፍትሐዊ ዲሞክራሲን የሚያስፈጽም አካልን ይሻሉ። ለዚህ ደግሞ የለውጡ መንግስት ይዞት መጓዝ የጀመረው መንገድ አሰባሳቢ ይሆናል። አሁን በተዘዋዋሪ ነው ብያ ላስብ እኔ ክልሉ እየተመራ ያለው ክልሉ አጋር የሚባሉ ክልሎች ሁሉም ክልሎች ራሳቸው እያስተዳድሩ ነው ብዬ ነው የማስበው። አቅማቸው አትበር ሰው ነገር ግን እነዚህ ክልሎች በልጆቻቸው እየተመሩ ይገኛሉ። በአመራሮቻቸው ውሳኔ እየተመሩ ይገኛሉ። እነዚህ አመራሮች በክልላቸው ብቻ የታጠሩ ሳይሆን በሀገሪቷ ፖለቲክስ ውስጥ የራሳቸው የሆነ ሚና አላቸው። በኢትዮጵያ ኢኮኖሚ ውስጥ የራሳቸው የሆነ ሚና አላቸው። ማህበራዊ ጉዳይ ላይ ሚና አላቸው ብዬ አስባለሁ። አንደኛው አካታችነቱ በትክክል ወደ ተግባር እንዲውል የማድረጉ ስራ ክልሎች ራሳቸውን ችሎ እንደ ሀገርም የሚወጡ እቅዶች የጋራ ተደርጎ በጋራ አውርዶ ራሳቸው ፈጽሞ ውጤት ማስመዝገብ የተቻለበት ሁኔታዎች አሉ። ስለዚህ እያንዳንዱ ራሱን የራስን እድል በራስ የመወሰንና አካባቢን የመምራት ስራዎች ተግባራዊነታቸው ወደ ውጤት የተቀየረበት ሁኔታ አለ። ሀገር ሁሉን አካታች ስትሆን በፖለቲካዊ በኢኮኖሚያዊና በማህበራዊ መስኮች ስኬታማ መሆን የሚያስችላት እንደሆነ የሚታመንበት ጉዳይ ነው። በዚህም ከለውጥ ወዲህ ክልሎች ከቤተ መልካችነት ወጠው ያገኙት የሀገራዊና የፖለቲካዊ ተሳትፎ ሚና የታችኛውን የማህበረሰብ ክፍል ተጠቃሚ በማድረግ ሀገርን ወደ ኩል ተጠቃሚነት ያሸጋገረ ነው። በፖለቲካ ውስጥ የሚኖርህ ሚና በኢኮኖሚም በማህበራዊም የሚኖርህ ሚና ኢንፍሉዌንስ ያደርገዋል ያደርገዋል። ደርፎር የራስህን ኢኮኖሚ የራስህን ማህበራዊ ጉዳይ የራስህን ፖለቲካ በራስህ እንድትዳኝ፣ በራስህ እንድትቀርጽ ከማድረግ አንጻር ብዙ ለውጦች አሉ ብለን ነው የምናስበው። ሁሉም ሰው ከሁሉም ክልል ተሳትፎ አጠቃላይ ለኢትዮጵያውን እድገት በጋራ የሚወስን ፓርቲ ብዬ ነው እኔ ብልጽግና ፓርቲ የሚወስደው። ስለዚህ ብልጽግና ፓርቲ አንደኛው አካታችም ነው። ሁለተኛ ደግሞ አጠቃላይ ያለው ዲሞክራቲክ እንደ ከዚህ በፊት የነበረው ፌዴራሊዝም ሳይሆን ሚታይ ተንጂብል የሆነ ፌዴራሊዝም ማለት ይችላል። እንዲህ ያለው የፖለቲካ መልክም የበላይና የበታችን ገዢና ተገዥን የሻረ ሁሉም ዜጋ በህገ መንግስቱ እኩል መሆኑን በግልጽ ያሳየ ሲሆን ሀገሪቱን የአፍሪካ የብልጽግና ተምሳሌት እንድትሆንም እያደረገ ነው ይላሉ። ከዚህ በፊት አናሳ ተብለው ሲጠሩ የነበሩ ክልሉ ተወላጆች አሁን ልክ ሌሎች ጋር እኩል ሆኖ በፖለቲካሊም ይሆን በሌላም ይሆን እየወሰነ እያስወሰነ መውልበት ሂደቶችም አሉ። ብላስ ደግሞ ወታቶችም የተማሩና ብቃት ያላቸው ወታቶች ወደ ስልጣን የመጡበት ለውጥ። የለውት ማግስት ላይ እንገኛለን ማለት ይችላል። ለተሻለ ኢትዮጵያ ግንባታ አሁን ውሽ የምናደርገው የአፍሪካ የብልጽግና ተምሳሌት የመሆን ተስፋን እውን ሊያደርጉ የሚችሉ በጣም ብዙ የሪፎርም ስራዎችን ተግባራዊ ሆነው ራሳችን በምግብ ለዓላዊነት ራሳችን የምንችልበት፣ በፖለቲካ ለዓላዊነት ራሳችን የምንችልበት፣ ኢኮኖሚያዊ ለዓላዊነትን የምናረጋግጥበት ጊዜ ግዜ አይ ቲንክ ሩቅ ይሆናል ብዬ አላስብም።